ሰላም ጤና ይስጥልን ውድ የኤቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘንላችሁ ቀርብናል። ከመረጃዎቹ ጋር ከእናንተ ጋር መቆየውን የማኔ ሊብሶ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁ ቆዩ። የኢትዮጵያ ወንጌል አማኞች አቤተክርስቲያናት ካውንስል ከቢሊ ግራሃም ኢቫንጀሊስቲክ አሶሲሽን ጋር በጋራ በመሆን ያዘጋጀው መለኮታዊ ጉብኝት ለኢትዮጵያ የተሰኘው መረሃ ግብር በታላቅ ድምቀት ተጠናቀቀ። ባልደረባችን ቤተልሄም ድርጅት የተጨማሪ አላት የካቲት 9ና 30 ቀን 2017 ዓ ም መለኮታዊ ጉብኝት ለኢትዮጵያ የጸሎትና የምስጋና መርሃ ግብር በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ካውንስልና በቢሊግራም ኢቫንጀሊስቲክ አሶሴሽን ትብብር በተዘጋጀው በዚህ መርሃ ግብር ላይ የሪቨረንድ ቢሊግራም ልጅ ፍራንክሊን ግራሃም ያገለገሉ ሲሆን የጸሎትና የዝማሬ መርሃ ግብሮች ተከናውነዋል። መለኮታዊ ጉብኝት በኢትዮጵያ የጸሎትና ምስጋና መርሃ ግብር ላይ በርካታ ቁጥር ያላቸው ሰዎች ወደ እግዚአብሔር መንግስት ተጨምረዋል። ከሶስት መቶ ሀያ ሺህ በላይ ሰው መስቀል አደባባይ የእግዚአብሔርን ቃል ለመስማት በመገኘቱ የተሰማኝን ትልቅ ደስታ ገልጻለሁ ሲሉ ፍራንክሊን ግራሃም ተናገሩ። ባልደረባችን ያደቴ መላኮ ተጨማሪ አላት። ቄስ ፍራንክሊን ግራም ከመስቀል አደባባይ የማጠቃለያ አገልግሎታቸው በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ወንጌል ኃይል አለው። ዛሬ ንስሐ በመግባት ኢየሱስ ክርስቶስን ለመከተል ስለወሰኑ ሰዎችን ጌታን እናመሰግናለን። ኢየሱስም እንዲህ አለ፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞትም እንኳን በሕይወት ይኖራል፣ በእኔ የሚኖር የሚያምኑብኝም ከቶ አይሞቱም። ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ላደረጉ ለጸለዩ ወዳጆችና አብያተ ክርስቲያናት በሙሉ ትልቅ ምስጋና አለኝ። አብያተ ክርስቲያናት በእግዚአብሔር ቃል እየጸናችሁ የምትሰሩትን የደቀ መዝሙር ማፍራት ስራ እግዚአብሔር ይባርክ። ዛሬ በነበረን የዝማሬ ጊዜ በርካታ ዘማሪዎች በዝማሬና አምልኮ ከቀጥር በኋላ እስከ ምሽት ድረስ በጥሩ ሁኔታ አገልግሏል። መለኮታዊ ጉብኝት ለኢትዮጵያ መርሃ ግብር ላይ ለተሳተፋችሁ በሙሉ አመሰግናለሁ ብለዋል። በቢሊግራም ኢቫንጀሊስቲክ አሶሲዬሽን የሚመራው ኦፕሬሽን ክሪስማስ ቻይልድ ኦሲሲ ከኢትዮጵያ ወንጌላማኞች ቤተ ክርስቲያናት ካውንስል ጋር በጋራ በመሆን ለ480 ልጆች ስጦታን አበረከተ። የቢሊግራም ኢቫንጀሊስቲክ አሶሲዬሽን አንድ ክንፍ የሆነው ኦፕሬሽን ክሪስማስ ቻይልድ ኦሲሲ በዓለም አቀፍ ደረጃ በተለያየ ችግር ስለሚያልፉ ልጆች ስጦታን በመስጠት ወንጌልን ለማድረስ የሚሰራ አገልግሎት ነው። ይህም አገልግሎት ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጋር በመተባበር የካቲት 27ና 28 በቻይና ካምፕ አካባቢ በሚገኙ የቃለ ሕይወትና መካነ ኢየሱስ ቤተክርስቲያኖች ላይ በተዘጋጀው ፕሮግራም ላይ ለ480 ልጆች ስጦታ የመስጠት መረሃ ግብር አካሂደዋል። ኦሲሲ ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጋር በጥምረት ሲሰራ ይሄ የመጀመሪያው ጊዜ አይደለም ከዚህ በፊት ለአምሳ ቤተክርስቲያን መሪዎችና ና ለ200 የልጆች አገልጋዮች ግንዛቤን የመፍጠሪያ ስልጠና በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል አማካኝነት አካሂዱ ነበረ የካቲት 27 እና 28 ሐሙስ እና አርብ በተካሄደው ለልጆች ስጦታ የመስጠት መርሃ ግብር ላይ ኦሲሲን በመወከል ትልቅ ሚና የተጫወቱት ፖል የተሰኙ የኦሲሲ ተወካይ ሲሆኑ በመርሃ ግብሩ ላይ ለልጆች ስጦታውን ለመስጠት የፍራንክሊን ግራሃም ልጅ የሆኑት ኤድዋርድ ግራሃም ተገኝተው ነበር አብረዎቹ የመጡት የቡድን አባላትም ለልጆች እግዚአብሔርን ቃል አካፍለዋል። በልጆች ላይ ከፍተኛ የደስታን ስሜት በፈጠረው ፕሮግራም ላይ የቤተክርስቲያን መሪዎችና የልጆች አገልጋዮች ተገኝተዋል። በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የውጭ ግንኙነት ኃላፊ የሆኑት መጋቢ አሸብርም ይህንን መርሃ ግብር አስመልክቶ ገና ጅማሬ ሆኖ በማለት ተናግረዋል። መረጃውን ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የውጭ ግንኙነት መምሪያ ያገኘ ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ዓለም አቀፍ የሴቶች ቀንን ሴቶችና ባህል በሚል መሪ ቃል አከበረ። ባልደረባችን ቤተልም ደረጀ የተጨማሪ አላት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን የዘንድሮን ዓለም አቀፍ የሴቶች ቀን ማርች ስምንት ከመካነ ኢየሱስ ሴሚነሪ ጋር በመተባበር ሴቶችና ባህል በሚል መሪ ቃል አክብረዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽነር ዶክተር አብያ ዋቆያ በመክፈቻ ንግግራቸው በሴቶች መብት ላይ ዘላቂ እድገት ለማምጣት የጋራ እርምጃ ወሳኝ መሆኑን አጽንኦት ሰጥተዋል። ቀኑን በሴቶች እድገት ላይ በጎ ተጽዕኖ ላላቸው ስልቶች ግብአቶችና እና ተግባራት እውቅና ለመስጠት ተግባራዊነታቸውን ለመደገፍ እና ከፍ ለማድረግ ጠቃሚ ድልን የሚያመላክት ቀን ነው ሲሉ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በማህበራዊ ትስስር ገጹ ላይ ገልጸዋል። ከመካኔሱስ መረጃዎች ሳንወጣ የኢትዮጵያ ወንጌላዊት ቤተክርስቲያን መካኔሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን በማዕከላዊ ግቤ ሲኖዶስ ጅጂ ከተማ አብርክቷል። ባልደረባችንና አለምሰግድ ዘዶ ተጨማሪ አለው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጽሐፍትን በማዕከላዊ ጊቤ ሲኖዶስ ኢጃጄ ከተማ ለሚገኘው የመጽሐፍ ቅዱስ ትምህርት ቤትና በማዕከላዊ ምዕራብ ሸዋ ሲኖዶስ አምቦ ከተማ ለሚገኘው ለአምቦ መጽሐፍ ቅዱስ ትምህርት ቤት አበርክተዋል። መጽሐፍቶቹንም የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኘው ዴሳ በኢጃጂና አምቦ ከተሞች በመገኘት ለሲኖዶስ መሪዎች አስረክበዋል። የማዕከላዊ ጊቤ ሲኖዶስ ፕሬዚዳንት ቄስ ሚደቅሳ አንጋሱና የማዕከላዊ ምዕራብ ሸዋ ሲኖዶስ ፕሬዚዳንት ቄስ ተሬሳ ፉፋ የተደረገው የመጽሐፍ ቅዱስ ድጋፍ ለመማር ማስተማር ሂደትና ለቤተ ክርስቲያን አገልግሎት እንደሚረዱ በመግለጽ አመስግነዋል። የመምሪያው ዳይሬክተር ወንድም አገኙ ዴሳ የተለያዩ መንፈሳዊ መጽሐፍትን ለቤተ ክርስቲያን ድጋፍ ያደረጉ ተቋማት ረፍኪ ፋውንዴሽንና ሉትራን ሄሪቴጅ ፋውንዴሽንን እንዲሁም ሌሎችን በማመስገን መጽሐፍቶቹን ለቤተ ክርስቲያኒቱ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረግ ስራ እንደሚቀጥል ገልጸዋል። መረጃውን ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ አገኘ ነው። ተመልካቾቻችን፣ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ወዳገኘናቸው መረጃዎች እናልፋለን። በሶሪያ በሁለት ቀናት ውስጥ በተከሰተ ግጭት ከአንድ ሺህ በላይ ሰዎች መገደላቸው ተገለጸ። በሁለት ቀናት ውስጥ በተፈጠረው ግጭት የሟቾች ቁጥር ከአንድ ሺ አልፈዋል። ግጭቱ የተፈጠረው የቀድሞ የበሽር አልአሳድ መንግስት ደጋፊ በሆኑት ታጣቂዎችና በአሁኑ መንግስት መካከል ነበረ። ይህም ግጭት በሶሪያ እርስ በርስ ጦርነት ከተጀመረበት ከ14 ዓመት አንስቶ አስከፊ ሆኖ ተብሎለታል። መሰረቱም ብሪታንያ ያደረገው የሰብአዊ መብት ተሟጋጅ ድርጅት 745 ንጹሐን እንደተገደሉ፣ አብዛኛው ግድያ የተፈጸመው በቅርብ ርቀት ውስጥ እንደሆነ ሪፖርት አድርጓል። እንደ ሪፖርቱም 125 የመንግስት ደህንነት ኃይሎች ህይወታቸውን ሲያጡ ከበሽራ አላሳድ ጋር ግንኙነት እንዳላቸው ከሚነገርላቸው ታጣቂዎች ውስጥ 148 የሚሆኑት ህይወታቸውን አጥተዋል። ላቲኪያ በተሰኘችው ከተማ አካባቢም የኤሌክትሪክ እና የውሃ አቅርቦት ሙሉ በሙሉ ቆመዋል። በባለፈው ሐሙስ የተፈጠረው ግጭት በሶሪያ ከሶስት ወራት በፊት የተሳካ መፈንቅለ መንግስት ከተካሄደበት ጊዜ አንስቶ አስከፊው የተባለው ግጭት ነው። ግጭቱን አስመልክቶ የአሁኑ የሶሪያ መንግስት በሰጠው መግለጫ ከአሳድ ድዝራሽ ለተሰነዘረበት ጥቃት መልስ እንደሰጠ ያስታወቀ ሲሆን፣ ለተፈጠረው ቀውስ ተጠያቂው ግለሰቦች የወሰዱት እርምጃ ነው በማለትም ተናግረዋል። በቀል የተሞላው ግድያ አርብ ቀን የሱኒ ሙስሊም ተከታይ በሆኑት የአሁኑ መንግስት ተጠቂዎች ነበር የተጀመረው። ጥቃቱም የተፈጸመባቸው የብሽር አልአሳድ ወገን በሆኑት በአላዋይት የእምነት ክፍሎች ላይ ነበረ። አላዋይቶች የአሳድ መንግስት ድጋፍ መሰረት በመሆን ለረዥም ዓመታት ቆይተዋል። በዚህም ምክንያት ነው የአሳድ መንግስትን በመፈንቀለ መንግስት ያስወገደው የሀያት ታህሪር አልሻም ኤችቲሲ የጥቃት ኢላማ የአላዋይት መንደር ነዋሪዎች ለአሶሲየትድ ፕሬስ እንደተናገሩት ከተገደሉት መካከል ወንዶች ሲበዙ አብዛኛዎቹም የተገደሉት በጎዳና ላይ እና በቤታቸው በር ላይ ነው። ቤቶቻቸው ላይ ተኩስ ሲከፈት፣ ቤታቸው ሲቃጠልና ሲዘረፉ የሚያሳዩ ተንቀሳቃሽ ምስሎችን በማህበራዊ ሚዲያ ላይ ተጋርተዋል። ምን ያህል ንጹሐን አንድ ዜጎች እንደሞቱ ከመንግስት ይፋ የተደረገ ምንም አይነት መረጃ ባይኖርም በሶሪያ የእርስ በርስ ግጭት ውስጥ በአጭር ጊዜ ውስጥ የተከሰተ ትልቁ ጭፍጨፋ ተብሎለታል። የሶሪያ መንግስት ከአሳድ ደጋፊ ታጣቂዎች እጅ ወሳኝ ቦታዎችን መንጠቁንና መቆጣጠሩን ይፋ እያደረገ ባለበት በዚህ ጊዜ ለደህንነታቸው የሰጉ አላዋይቶች ወደ ሊባኖስ እየሸሹ እንደሚገኙ ሀይዳር ናስር የተሰኘ ሊባኖሳዊ ፓርላማ አባል አስታውቋል። በሽር አላሳድ በስልጣን ላይ በነበረበት ጊዜ ከፍተኛ የሆኑ ወታደራዊና ደህንነት ቦታዎችን አላዋይቶች ይዙ ነበረ። መረጃውን ከሲቢኤን ኒውስ አገኘነው። ከሱሪያ ጋር በተያዘ መረጃ በሱሪያ የኤችቲሲ አማጽዎች ክርስቲያኖችን ኢላማ ያደረገ ጥቃት እያደረሱ ነው ተባለ። ባልደረባችን የአዴት መላኮ ተጨማሪ አላት። ምንም እንኳን አዲሱ መንግስት የሃይማኖት ነጻነት እንደሚያከብርና አናሳዎች እንደሚጠብቅ ቢነገርም በሶሪያ የሚገኙ ክርስቲያኖች አዲሱን መንግስት ማመን መቻላቸውን ብዙዎች እርግጠኛ አይደሉም። መሰረቱም በአሜሪካ ያደረገው የኢንተርናሽናል ክርስቲያን ኮንሰርንስ ፕሬዚዳንት የሆኑት ጄፍ ኪንግ ኤችቲኤስ ከአይኤስ እና ከአልቃይዳ ከተውጣጡት ታጣቂዎች የተገነባ ቡድን ነው ምንም እንኳን አሸባሪ እንዳልሆነ ራሱን እንደ አዲስ ለማስታወቅ ቢሞክርም ለክርስቲያኖች አስጊ የሆነ ቡድን ነው በማለት ተናግሯል። አዲሱ መንግስት ለክርስቲያኖችና ለሃይማኖት ነጻነት መከበር እንደሚሰራ ቢነገርም ወደ ስልጣን ከመምጣቱ በፊት በክርስቲያኖች ላይ ያደረሰውን ጥቃት አንስቶ በሁሉም ዘንድ ተቀባይነት ማፍራት አልቻለም። ኤችቲኤስ የበሽር አል አሳድ መንግስት ከስልጣን ካስወገደ በኋላ ከቤተ ክርስቲያን መሪዎችና ከቤተ ክርስቲያን ተወካዮች ጋራ ስብሰባ ማድረጉ ይታወሳል። ኢንተርናሽናል ክርስቲያን ኮንሰንስ በባለፈው ሳምንት በማህበራዊ ሚዲያ ላይ የሶሪያ ትምህርት ሚኒስቴር በሀገራዊ የትምህርት ስርዓት ላይ ሊያደርግ ያሰበውን ማሻሻያ አስመልክቶ መረጃ አውጥቶ ነበር። ሊደረጉ ካሉት ማሻሻዎች መካከል የተረገሙና መንገድ የሳቱ የሚሉ ሀረጎች አይሁዳውያን እና ክርስቲያኖች በሚል እንዲተኩ ሀሳብ የሚያቀርብ ነው። ይህም የሶሪያ ትምህርት ስርዓት ጽንፍ ወደ ረገጠ ሃይማኖተኝነት እንዳይቀይር በብዙዎች ዘንድ ስጋትን ፈጥረዋል። በምዕራብ ሶሪያ የሚገኙ ክርስቲያን ቤተሰቦች ከቤትና ከመሬታቸው እንዲወጡ መደረጋቸውን እንዲሁም የግሪክ ኦርቶዶክስ አርክዶሴ ህንፃ ላይ የተኩስ ጥቃት መድረሱን ሶሪያ ለክርስቲያኖች አስጊ የሆነች ለመምጣቷ እንደ ማስረጃ ይነሳል። መረጃውን ከክርስቲያን ፖስት አገኘ ነው። ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የደቡባዊ ባፕቲስት ቤተ ክርስቲያናት መሪዎች ሴቶች መጋቢ እንዳይሆኑ የተቀመጠውን ክልከላ በተመለከተ በድጋሚ ውይይት እንዲደረግ ጥሪ አቀረቡ። ባልደረባችን ቤተልሔም ደረጃ የተጨማሪ የሳውዘርን ፓፕቲስ ኮንቬንሽን መሪዎች ቤተ እምነቱ በቋሚነት ሴቶች በመጋቢነት እንዳያገለግሉ የሚያግደው ሕግ ላይ ማሻሻያ እንዳያደርጉ ጥሪ አቅርበዋል። ባለፈው ዓመት ሴቶች በመጋቢነት እንዳያገለግሉ የሚያግደው ሕግ እንዲነሳ ውይይት ተደርጎ ቢሆንም ሕጉን ለማስቀየር የሚያስፈልገውን ሁለት ሶስተኛ ድምፅ ማግኘት ባለመቻሉ ሕጉ ተግባራዊ ሳይደረግ ቀርቷል። ተግባራዊ ለማድረግ 66.67 በመቶ ድምፅ ማግኘት የነበረበት ማሻሻያ ከ61 በመቶ በላይ ድጋፍ ማግኘት አልቻለም። በያዝነው ዓመት በዳላስ ቴክሳስ፣ በሰኔ ወር በሚካሄደው ስብሰባ ላይ ይሄ ማሻሻያ ድጋሚ ውይይት እንዲደረግበት የቤተ ክርስቲያን መሪዎች በደብዳቤ ጥሪያቸውን አቅርበዋል። ምንም እንኳን ሴቶች በመጋቢነት እንዳያገለግሉ በቋሚነት የሚያግደው ህግ እንዲነሳ አብዛኛዎቹ የሳውዘርን ባፕቲስት ኮንቬንሽን አባላት ቢስማሙ ሁለት ሶስተኛውን ድምፅ ባለማግኘታቸው ብቻ ሴቶችን በመጋቢነት የሾሙ ቤተ ክርስቲያኖች ከኮንቬንሽን እንዲወጡ ተደርጓል። ለሁለት ዓመታት ድምፅ ተሰጥቶበት ለሁለት ዓመታት ውድቅ የሆነው ማሻሻያ ለሶስተኛ ጊዜ ድምፅ እንዲሰጥበት የሚደረገውን ጥረት ልክ አይደለም በማለት የኮነኑ የቤተ ክርስቲያን መሪዎች አሉ። ሳውዘርን ፓፕቲስት ኮንቬንሽንም መጽሐፍ ቅዱስ መጋቢነትንና የቤተ ክርስቲያን መሪነትን ለሴቶች አልሰጠም በሚል እምነት ለረጅም ዓመታት ሴቶችን በመጋቢነትና በቤተ ክርስቲያን ሽማግሌነት እንዳያገለግሉ ያገደ ሲሆን አላማ መርህ ህይወት በሚል መጽሐፋቸው የሚታወቁት ሪኳርን በመጋቢነት ሲመሯት የነበረው ሳድልባክ ቤተ ክርስቲያንን ጨምሮ ሴቶችን በመጋቢነት እንዲመሩ የፈቀዱ ቤተ ክርስቲያኖች ከአባልነት እንዲታገዱ ተደርጓል። ሆኖም በህብረቱ የመጽሐፍ ቅዱስ አተረጓጎም ላይ ብዙዎች ጥያቄ ያላቸው መረጃውን ከክሮስ ዋክ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት ኒያማኒ ሊብሶ ከምንላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ